ሀያኛው የዓለም ስራ ድርጅት አሕጉር አቀፍ ጉባዔ በአዲስ አበባ እንደሚካሄድ የከተማና መሠረተ ልማት ሚኒስቴር አስታወቀ። ሚኒስቴር መስሪያ ቤቱ ኮንፈረንሱን አስመልክቶ ለመገናኛ ብዙሃን ጋዜጣዊ መግለጫ ሰጥቷል። ቴዎድሮስ ደሴ ጋዜጣዊ መግለጫውን ተከታትሎታል። ጋዜጣዊ መግለጫውን የሰጡት የከተማና መሠረተ ልማት ሚኒስትሯ ጫልቱ ሳኒ ሃያኛው የዓለም ስራ ድርጅት አጉራዊ ጉባዔ የከተማና መሠረተ ልማት ሚኒስትር የኢትዮጵያ መንገዶች አስተዳደርና ዓለም አቀፉ የላብ አደሮች ድርጅት አይኤልኦ በጋራ በመተባበር የሚያካሄዱት ነው ብለዋል። ኮንፈረንሱ ከግንቦት 11 እስከ 15 2017 ዓ ም እንደሚካሄድ የገለጹት ሚኒስትሯ እንግዶችን ለመቀበል አስፈላጊው ዝግጅት መጠናቀቁን ተናግረዋል። የኢትዮጵያ መንግስት እንግዲህ ከዓለም ድርጅት የስራ ድርጅት ጋር የሚያካሄደው ሌበር ቤዝድ ፕራክቲሽነርስ አህጉራዊ ኮንፈረንስ ዝግጅት በከፍተኛ ደረጃ ያጠናቀቀ መሆኑን ለማብሰር ነው። እንግዲህ በአጠቃላይ ኮንፈረንሱ የኤአይን ጨምሮ የቴክኖሎጂ ጉዳዮችን ጨምሮ አሁንም እኛ ብዙ የሰው ኃይል ያለን የወጣት ሀገር ያለን የሰው ኃይል መተካት የማይችሉ ደግሞ የቴክኖሎጂ አክሰሶችም ያሉ ከመሆኑ ጋር ተያይዞ ቻሌንጆቹንም በቅጡ እንዲሁም ደግሞ እድሎቹንም በቅጡ በደንብ ኢንተርናላይዝ የሚደረግበትና እኛ ደግሞ ሌበርን በደንብ መጠቀም የሚችሉ የመሰረተ ልማት አቅርቦትና አካሄዶች ላይ ትኩረት ማድረግ እንዳለብን የምናይበት ነው። ሀገራት በሚተገብሯቸው የተለያዩ መሠረተ ልማትና ሌሎች ፕሮግራሞች የሰራተኞችን ዘላቂ ተጠቃሚነትና ደህንነት በማረጋገጥ ረገድ ያላቸውን ተሞክሮ የሚያካፍሉበት ኮንፈረንስ ስለመሆኑም ሚኒስትሯ ተናግረዋል። የቴክኖሎጂ እድገት አለ፣ ሰላምና ጸጥታ አለ፣ የሀገራት የንግድ ፖሊሲዎችና የአየር ንብረት ለውጦች ላይም እንዲሁ በስፋት ውይይት ይካሄዳል ብለን ነው የምንጠብቀው። እንግዲህ በሰራተኞች ደህንነት፣ የስራ እድል ፈጠራ የሚኖራቸው አዎንታዊና አሉታዊ ተጽዕኖ እንዲሁ በመፈተሽ ምክረ ሀሳብ የሚቀርብበት የምርምር ውጤቶች የሚቀርቡበትና የፖሊሲ ግብዓትም የምናገኝበት ነው ብለን ነው የምናስበው። በዚህ በማህበረሰብ ደህንነት ውስጥ አካታችነትና ዘላቂ ተጠቃሚነትን የሚያጎላ ነው ብለን ነው የምናስበው። ይሄ ኮንፈረንስም ይሄንኑ ከግምት ውስጥ ባስገባ መንገድ ትኩረት ሰጥቶ የሚሄድ ይሆናል ማለት ነው። በተለይም ኢትዮጵያ በአካባቢ ጥበቃና በአረንጓዴ ልማት ያስመዘገበቻቸው ውጤቶችና ተሞክሮ ለዓለም አቀፉ ማህበረሰብ የምታስተዋውቅበት ኮንፈረንስ ነው ብለዋል ሚኒስትሯ። የክብር ጠቅላይ ሚኒስትራችን ዶክተር አብይ አህመድ የአረንጓዴ አሻራ ልማት ከአካባቢ ጥበቃ አኳያ ትልቅ እንደ ምሳሌ ሊነሳ የሚችልና አብነት ነው ብለን መውሰድ እንችላለን። የአካባቢ ጥበቃ ላይ ትኩረት ማድረግ ያልቻለ የትኛውም ኢኮኖሚ ሰስቴይን ማድረግ አይችልም። በሂደቱ ደግሞ የሌበርንም ጥያቄ የሰው ሀይል የመጠቀም ጉልበት የመጠቀምንም ደግሞ ፋስት በሆነ መንገድ ትኩረት ተደርጎ የሚሄድ ነው የሚሆነውና በተለይ ከግሪን ሌጋሲ ያኳያ ትልቅ ትርጉም ሊሰጥ የሚችል ለዓለምም ትምህርት መስጠት የምንችልበት መድረክ ይሆናል። በአህጉራዊ ኮንፈረንሱ 1500 የተለያዩ ሀገራት ዜጎች የሚሳተፉ ሲሆን የተለያዩ ሀገራት ሚኒስትሮች፣ የዓለም አቀፍ ተቋማት መሪዎች፣ የአሰሪዎችና ሰራተኞች ፌዴሬሽን፣ የዘርፉ ተመራማሪዎችና ባለሙያዎች፣ የዲፕሎማቲክ ማህበረሰብ ተወካዮች፣ የሲቪክ ማህበራትና ፖሊሲ አውጪዎችም ይሳተፋሉ ተብሏል።